የሚሻ አንድ ነገሮች ቅድም ተሰብስባችሁ ስታወሩ መጥፎ ነገር ልናገራችሁ ላስቀይማችሁ፣ ላስለቀሳችሁ ግን ልመሰላችሁ። በጣም መስኪን ሰዎች አሉ እነሱንም ያልቅሱ አሉ። አንድ ደግሞ ዛሬ ልስጣችሁን አስራ አምስት ቀን ላስለቅሳችሁ። እኔ ባለጌ በጣም ባለጌ ነኝ። ያስፈር አስለቅሳችኋለሁ። ለመሰላችሁ አልቃሻዎች ስለናችሁ፣ በጣም አልቃሻዎች ስለናቸሁ አውቃቸዋለሁ። አስለቅሳችኋል ቁስላችሁ ምን እንደሆኑ አቋ ስስ ብልታችሁን አቋለ ጥንካሬያቸውን አቋለ።

ኦሮሞ እኮ ኦሮሞ እኮንሽ ያ ኦሮሞ ማካመመሽ ያ ኖ ዋላ ፍረፊ እሱ ችግር የለው ችግር የለው። ከአፋችሁ እንድትቆጠሩ ሁለተኛ እንዳይለምዳችሁ። ጃዋርንም ስትሰሩት ጥሎ ጠፋ አደለን እኔን አትችሉ ለመሰላችሁ እነሱ ለወደፊቱ ስድባቸውን እየተቀበሉ ምናቸውን እየተቀበሉ አራት ኪሎን እያሰቡን የሰሩት። እኔ አራት ኪሎን እያሰብኩ አደለም የሰራትኝ መሬት እያሰብኩ አይደለም የሰራሁት። እናንተ ራሳችሁ ኦሮሞ እኮ መሬት እያሰብክ አይደለም የኖርከው። ስለ መሬት ብታስብ ኖሮ ብታስብ ስለ መሬት ብታስብ ኖሮ መሬት ላይ ብዙ ነገር ታደርግ ነበረ። ኦሮሞ ኦሮሞ እግዜር የሰጠውን እግዜር የሰጠውን ተፈጥሮን ይዞን ይኖሩ ከሰው ጋር ተካፍሎ እንደናንተ ያለው በስባሳ ከብት አያ ዲቃላ ነው አላቸው። ዲቃላ ሰው ብትሆኑ ኖሮ እንደ ክሪስማስ ጊፍት የሰው ልጅ ህይወቱ እየጠፋ ህይወቱ እየተጠፋ ተጠቅልሎ በራችሁ ላይ ቁጭ ሲል ቁጭ ብላችሁ አታወሩ። እናንተ ብትሆኑ ኦሮሞ ብትሆኑ ኖሮ ይሰው ትናንትና የሰው ልጅ ሲሞት ይሰማችሁ ነበር። በሰው እጅ መገደል በጣም ይሰማችኋል አደለ? ሕወሓት ሲገላችሁ በጣም ይሰማችኋል አደለ? ኢሕአዴግ ሲገላችሁ በጣም ይሰማችኋል ከትላንትና የበለጠ ሬሳ ሀያ አራት ሬሳ ሀያ ሰባት ሬሳ እየተገደለ እያያችሁ አትሊስት ቁጭ ብላችሁ ጂጂ የመናገር ችሎታው አላችሁ አደለ? ካለ የላችሁ ድፍረቱ። ምክንያቱም አራችሁን እንደምትበሉ ታውቃላችሁ። ድፍረቱም ድፍረቱ የነበረኝ ግንነት ከድሮም እኮ ነው። እንኳን አሁን አብይን አይደለም ብልጽግና ናደር ለነገሩ በደንብ እዚህም ነው ቀና ብላችሁ የማታዩት። ኦሮሞ ለኦሮሞ ይተዋወቃል። ይሄን ታውቃላችሁ። በደንብ ነው የምንተዋወቀው። ምን አፍ እንዳላችሁ፣ ምን ጉልበት እንዳላችሁ፣ ምን ጥንካሬ እንዳላችሁ እኔ እንደማውቃችሁ ይሰግደኝ አቃጩ። ስለዚህ አፍሽን አትከፍችም። እኔ ግን ከፍታለሁ። አፌ በመክፈትም ቢሆን ፈለፊቶቹ በሚያስከፍል ነገር ካለ አሁንም ግን አንበሳ ለአህያ አይሙት። ያንን ምክንያቱም በዚህም ይመጣል ለውጥ የለም። ገና ከዚህ የበለጠ ሬሳሽን ሀያ ሰባት ሬሳ ነው ያላችሁት። በቀደምለት አይደለም ሀያ ሰባት ሬሳ እንደ ክሪስማስ ጊፍት እንዲህ ትቀበልሽ። ከዛ ዝም ብለሽ ምንም አታወጪም፣ ፋኖ ገደለ ነው ቡናሽን እያፈላሽ ወይንም ደግሞ ሰው እያማሽ ወይ ስለ አንድ ጂጂ እየተጨነቅሽ። ጂጂ እንዴ በላ ጂጂ እንዴ አውረታ ጂጂ እንዴ ነግራ ጂጂ እኔ ነበርኩኝ። ድምፅሽ እኛ ነበር እንደፋሮች። እናንተ አልነበራችሁ አልነበራችሁ። ወጥተን ሚዲያ ላይ ሶስት እኳ እንሞላ ሶስት ሰው እንሞላ። ሶስት እስቲ ንገሩ፣ በዛ ሰት ማን ነበረ ብትባሉ የምታውቁት እኔ ዳኔ ዳኔ እነ ዳንኤል ዳባን እነ ዳንኤል ቆርቾን ከሴት እኔ ነው የምታውቁት። ከዛ እንዲህ እንዲህ እያልን ነው ሰበሰብ ናችሁ ሰበሰብ ናችሁ። ያ አትሊስት የሰበሰብ ናችሁ ትዝ ይላችኋል። አውቃታለሁ። ምን አባቷ ምስራቅ አልነበረችም? ምስራቅ የመጣችሁ ቱሌት ቱሌት፣ ኢትዮጵያ የሆነ ኦሮሞን እየተሳደበች ነው የመጣችሁ። ቀጥቅጠን ነው አማ ኦሮሞ ያደረግናት፣ ቀጥቅጠን ቱሌት። እናንተ የመጣችሁት መቼ እንደሆነ ታውቃላችሁ? ከዓመት በኋላ ይመጣችሁ ከዓመት በኋላ የመጣችው የመጣችሁት፣ እናንተኮ አዳማ ላይ የኦሮሞ ልጆች ሰባት መቶ ልጆች ጉርጓዶ ሲገቡ ነው የዛኔ። ቡም ብላችሁ በድንጋጤ ወጣችሁ፣ ደንግጣችሁ። አሁን አላችሁ የላችሁ የላችሁም ነው አላችሁ የላችሁ። ፈርስት ደይ ከቱ ታውዘንድ ሰርት ጀምሩ፣ ከመጀመሪያው ጊዜ ጀምሩ። ግንጪ ላይ ሳይፈነዳ የነበርነው እኛ ነን እኛ ነን እኛንን አምቦ ላይ ሲገድል ግንጭ በኋላ ነው የመጣው። ስለ ትግሉ እንኳን ምንድን ያሹ አንቺ አንቺ እዚህ እየኖርሽ ስለ ኦሮሞ ታሪክ አታውቅም ምናምን አታውቅም ምናምን አታውቅም ምናምን ምን አባሽ ታሪክ አለሽ? መገደል ነው ታሪክሽ። መቶ ዓመት በሚኒሊክ ተገዛ፣ ይሄ ነው ታሪክሽ። በሚኒሊክ ስነገር፣ ይሄ ነው ታሪክ። ባህሪያ ነበ፣ ይሄ ነው ታሪክ። ተዘረፍን፣ ከስንት ሺ ካሬ ሜትር ነበ፣ ይሄ ነው ታሪክ። ከዛ ወይኔ የኦሮሞ ህዝብ ስፋቱ ብዛቱ እየተቀጠቀጠ፣ ይሄ ነው ታሪክሽ። አንድ እሱ ብቻ አይደለም። የኦሮሞ ህዝብ የተማረ ነው። የተማረ ባልተማረ መገዛቱ ነው ታሪክሽ። ይሄ ነው ታሪክ። ያሳፍ ልታፍር ይገባሻል። ይሄ ታሪክሽ። እንዲያውም ማጥፋት አለብሽ። ድለት ማድረግ አለብሽ። ከኦሮሞ ታሪክ ላይ ቋንቋ ቋንቋ ቋንቋን ያላወቅነን እኮነኛ ፊንፊን ያስገባንሽ ስሚ ቋንቋ ልንገራችሁ። በዚህ ይሄ ወጥቶ ቡሩ ብሎ በኦሮምኛ ኮ ባወራለ እኛ በኦሮምኛ አታወሩ ትግላችሁ እንዲሰፋ ከፈለጋችሁ በአማርኛ ለውጡት ብለን ኦሜን ቦርዱን ጨጨቅን ያስለወጥ ነው እኛ ነን። ጠይቅ፣ አጎሽ ጃዋርን ጠይቅ፣ አጎሽን ጠይቅ። ኦኬ እኛ ስንልሽ የጃዋር መውደቅ መጀመሪያ ማንነት ያቀልሽ እኔ ነው። ጥየ ወጣት ጃዋር የወደቀው ልክ ጥየ ሰው ወጣ እነ ዳንኤል ዳማቆ ሲወጡት እየቀጠለ ሁሉም አጠገቡ ጥለው ጥለው ሲወጡት ብቻውን ሲቀር ወደቀ፣ እስር ቤት ገባ። ይሲ ግፍ ኔ ግፍ አለባችሁ እናንተ ሁላችሁ ም እኮ ናቸው አንድ ናችሁ ተቃዋሚ ከመሪያችሁ ጀምሮ እስከ ታች ያላችሁት በሙሉ ገለባዎች ናቸው። በቃ ገለባ የሆነ ነገር ትይዛላችሁ እንዴ ትይዛላችሁ፣ እስከ ቦታው ማድረስ በጣም አትችልበት። ዝም ማለት ብቻ ነው የምትችልበት። ችግር ማውራት በቃ ችግር ማውራት ብቻ፣ መቀናናት፣ ከዛ መቀናናት፣ እርስ በርስ መጠላለፍ፣ እርስ በርስ የሆነ ነገር ማድረግ። ኦኬ አንቺ አህያ ቡና ሽናፍ ይዛ ኦኬ አንቺ በርሊኗ፣ አንቺ እግርሽ ሰልፍ ሰልፍ በታኝም ያስፈልግ እግርሽ የሚሸጥ ታውቂያለሽ አድባልሽ ምን እንዳለ ተገልሽ አደለ የጂጂ ኦንሽ አንቺ ባል እኮ ነው ያለኝ። ጂጂ ዛሬ ለኦሮሞ ታለቅሳለች ባልሽ ነው ያለው። ጠይቅ አደ ባልሽን፣ ባልሽ እንጠይቅስቲ ምን እንዳለ ተዘልሻ ኦሮሞን ያወቀችው ለት ትጠላ ትጠላዋለች ብሎ ያለ አንቺ ባል ነው። እውነትም እውነቱን ምክንያቱም እሱ ሁላችሁ ምን ውስጣችሁ እሱ አንቺ አንቺ ሸልኝሽ አንቺ ታይ እዚህ ከግሪክ ከምናምን ስትበሻቀጨ ነበርሽ። እግዚአብሔር እስጥሻን የተማረው ኦሮሞ ላይ ወድቀሻል። እሱ ግን በስነ ስርዓቱ ለህዝቡ ለህዝቡ መስዋዕት ይሆናል። አይተሸዋል። ዛሬ እንዴት ገለል ስንት በጣም ብዙ ኦሮሞች ገለል ብለው ቁጭ እንዳሉ ታውቂያለሽን? ኑ ታውቂያለሽን? አንቺ ስትናገሪ የራሱ ዝም በይ እኮ ነው የሚልሽ ብዙ ከኦሮሞ እኮ ወቷል እኮ ድሮ እኮ ነው የሚወጣው ድሮ ድሮ ድሮ ረባካችሁ እየተባለ እየተለመነ እኮ ነው ስለዚህ እኮ ነው አንድነት ስለሌለ አንድነት ስለሌለ ሙጭ ልፍ አድርጎ አብይ ላይ ወጣ። ለነገሩ እግዚአብሔር መሰከረ ነው። እኔ በጣም እሱን ይሻል ይሻል። አየሽ እንዴት እንደሚያንቀጠቅጥ ዛሬ። እሺ አፋችሁ እናንተ እናንተ አጭበርባሪዎች፣ ብር አምጡ ስትባሉ ብር ብር፣ እንኳን ብር አምጡ እምቢ፣ ቀዌ ግዙ እምቢ መሳሪያ ይዙ እንቤ ። ከዛ ደግሞ መሳሪያ ይዘው ደግሞ ጫካ ቁጭ ሲሉ ለምንድን ነው በዚህ በኩል ወጣ መሮ በዚህ በኩል የማይገባ? ለምን ወታደሩ እንደሚያደርገው ለማዘዝ፣ ለማውራት፣ ለመበጥበቅ፣ ለመከፋፈል አንደኞች ናቸው። አንደኛ እናንተን ያወጣችሁ ምን እንደሆነ ታውቃላችሁ? እናንተን እንዳትሸ ትልቁ ዋናው እናንተ እንዳትሸነፉ ያደረጋችሁ ቋንቋችሁ። ምክንያቱም ሚስጥራችሁን በቋንቋችሁ ስለምታወሩ ሰው ስለማይሰማ አልተበላችሁም። እግዚአብሔር ሲረዳችሁ እግዚአብሔር ሲረዳችሁ እንጂ እንደናንተ መዝረክረት፣ እንደናንተ ዝም ብሎ እንደመሄድ፣ ዝም ብሎ ዝም እንደመቃለ እግዚአብሔር ምስክር ነው። ጉራጌ ገዛችሁ ነበር። ተውት፣ አማራ ኦሮሞ ተውት፣ ጉራጌ እንዴ በጣም እኮ ነው የሚያሳፍረው እኮ ይሄ እኮ በጣም እኮ ነው የሚያሳፍረው። ከስድስት መቶ ኪሎ ሜትር ከሰባት መቶ ኪሎሜ ከአንድ ኪሎ ሜትር ከሰሜን መጥቶ አንድ አንድ መቶ ዓመት በሙሉ አማራ ገዛል። ኧረ በጣም ነው የሚከብደው። ምኒልክ ከዚያ መጡ ገዛ። ኦሮሞ የት ነበረ? የት ነበር? እስከ ታሪያ ድረስ ባህሉንና ቋንቋውንና ኢንቴሎን ጠብቀ ሲያኖር የነበረው ባህላችን ተዘረፈ፣ ቋንቋችን ተዘረፈ። ምን ዛሬ ጠብቆ ያኖረት እላለ ታዲያ፣ ጠብቆ ካልኖረ ታደኛ ለምኖር ያለ ለምንድን ነው ወለጋ ውስጥ አማራ ወሮሽ የምትኖር፣ በዚህ በኩል እየሰራ እናንተ ታውቃላችሁ። አሁን ህዝባችሁ ራሱ ምን ላይ እንዳለ ግን ታውቃላችሁ። የቲክቶክ ኦሮሞች ዲቃላዎች ታውራ ታውቃላችሁ፣ ነት ህዝባችሁ ምን ላይ እንዳለ። እኔ እኮ እግዚአብሔር ምስክሬ ነው እኔ እኮ አንዳንዴ እኮ የሚያውቀው የፈለገ ነገር ቆርጠን ማትቆርጠው እንደ ሰው ስትሆን አትቆርጠ። በቃ አማራ ስሎን ስሉን ኦሮሞ ስሎን ካደለ በቀደምታ የሀያ ሰባት ሬሳ ሼር ሲያደርጉልኝ ምን በቃ ምን አንድ ሰው ልጆቹ በዚህና በዛ በኩል ሲያለቅሱ አንዳንድ ልጆቹ እዚህ ላይ ወጥተው አንድ ልጅም አለች ሚኒሶታ የምትኖርች እንደዛ ስታለቀሰ ያ ህይወት ነበር። ዝንብ የሞተባቸው አይመስሉም። ዝንብ ሀያ ሰባት ሬሳ ምን ይላሉ? ፋኖ ገሎ ወጣ። ፋኖ ገሎ በቃ ዝም ሀያ ሰባት ሬሳ ሰላማዊ ሲቪል የሆነ ሰው። ይሄ የሆነው ኦሮሚያ ውስጥ ነው። እነዚህ ናቸው እንግዲህ አሁን ሶሻል ሚዲያ ላይ ቁጭ ብላ አንድ ጊዜ ልሽ እኔ ጌምም ልጫወት ሸርሙጣም ልሁን ገንዘብም የማይኖረኝ ዳህም ልሁን፣ አደለ አንቺ፣ አቅሙ ካለሽ ለምንድነው ድምፅ የማትሆኑላቸው? እኛ በቃ ምን ዲቃላንን፣ ፈሪንን አገራችን መግባት አንችልም። ና ዋታ ዩ ዋታባት ዩ ሰው ከአንድ አካባቢ ኤቭሪ ስክስ ሰበን መልስ አንዴ ከሸዋ አንገቱ ሲቆረጥ አንዴ ከምና ምንድነው እናንተ ሶሻል ሚዲያ ለምንድነው እናንተ የምትጠቀሙበት? ነገር ግን እስኪ ምንድን ነው የምትጠቀሙበት እናንተ እኔ ለመናገር እኔ እናንተ ሰብስቤ አስራ አምስት ዓመት አልሄድም። ሶሻል ሚዲያ እኔ እናንተ ለምን አሁን እዚህ ጋር እንዲህ እንደሚያደርጋችሁ አይመቃልም። ሰብሳቢ ያጣችሁ ከፊት ከፊት ሆኖ ፊትለፊት ሆኖ እንደ ድሮ ጄጄ አካሌ እንዲህ ሆነ የሚያለቅስላችሁ አጣችሁ። የሚጮላችሁ የሚያስደነግጥላችሁ አጣችሁ። አይደለም ለምንድን ለምን የሚጮላችሁ ሰው ለምንድን ነው ከነስቀል ጀምሮ ከነጸጋዬ አራርሳ ጀምሮ ለምንድን ነው አሁን እንደ ድሮ የማይሆኑላችሁ? እንግዲህ ከበፊቱ የበለጠ ሰዎች ዞ ብዞ ብልጽግና ይንናዩድ በቃ አሁን ብልጽግና እየቀዘነ ነው። እዚህ ጋር የብልጽግና ካድሬዎች እየቀዘነ ነው ና ይሄ የሶሻል ሚዲያው ካድሬ ማለት ነው፣ እየቀዘነ ነው። ኮፒ ሊንግ አርቦ ላይ ሙዚቃው ላይ በሚሊዮን የሆነ ህዝብ መጣ ውር ምናምን ነገር ትላላቸው። ኦኬ የኦሮሞ ህዝብ በአንድ መንደር ውስጥ ሀያ ሰባት ሰው ሲሞት ሀያ ሰባት ሰው ሲገደል

ልጆቹ መሞታቸውን ሰምተሻል? እንዴት ከአንቺ ቀድሜ ነው የሰማት ትላታል ኖሮ ቢ ከአንቺ ቀድሜ ነው የሰማት። እንግዲህ ድምፅ ት አንቺ ብለሽኝ ነው ድምፅ መሆን። ዛሬ ነው ድምፅ መሆን የጀመርኩትኝ። አያችሁ፣ አሁንም ማንን መሰላችሁ የሚፈልጉት? ደካማውን አክቲቪስት። በቃ ምስራቅ ደክማት አለ ምስራቅ። አሁንም ብልጽግና ናት። ከብልጽግና ጋር ያዱት ልጆች መሬቷን ተቀብላ ቢዝነሷን መስራት፣ ልጆቿን ማሳደግ ነው ምትፈልገው። ይሴ እድሜ የሚባል ነገር ሌንጮ ለታ ቅላችሁ ለእናንተ እንደ ሌንጮ ለታ እድሜውን እስከ ሰባ ዓመት የሚታገድ የለም። ቦምብ አንዴ ነው የሚፈነዳው ነፍሴ፣ ማንም ሰው ሲታገል አይስወር። አንድ ቀን ገብተን ኢትዮጵያ ላይ እንኖራለን፣ ገብተን መሬት እንወስዳለን የምትል ከሆነ መሬት አለኝ፣ ቡራዩ መሬት አለኝ። ቤት የምትል ከሆነ ዝንጥ ያለ ቤት አለኝ። እኔ የነገርኳችሁ፣ ብትለምኑኝ አልኳችሁ። ኢትዮጵያ ብትለምኑኝ ና ቁጭ በይ ብትሉ የማልኖር ልጅ ነኝ። ኢትዮጵያ ውስጥ መጥፎ ነገር እያየው ጆሬ እየሰማ አልኖር፣ እዚህም መኖር አልቻልኩም። የእናንተን ችግር እየሰማ ሀገሯ መግባት አልችልም ነው ያላችሁት። አሪፍ። ሴሪየስ። የማን ልጅ እንደሆንኩ ታውቃላችሁ? እኔ አታውቁም። ማን ከጂጂ ከማን ጋር ግንኙነት እንዳለኝ፣ ተቃጠቂ ሰርፕራይዝ እንዳላረግሽ። ሰርፕራይዝ ሀገር መግባት እንደ ትልቅ ነገር፣ ማስፈራት እንደ ትልቅ ነገር የምታየው ከሆነ አርሴሬስ ሰርፕራይዝ እንዳላረግሽ። ብዙ ሰው ጠይቁ፣ ማን ጋር እንደሚሄድ ጥቃቶች ናቸው። መጀመሪያ እናንተ ማድረግ ያለባችሁ ምን እንደሆነ ታውቃላችሁ። ማድረግ ያለባችሁ ያ በየግለሰብ ቤት እየሄዳችሁ የግለሰብን ፕራይቬት የሆነ ነገር ከመታገል የአሜሪካን ባለትዳሮችን የአሜሪካን ባለትዳር ያ ገንዘቡን ሴቭ ያድርግ ትዳር እየተበጠበጠ ነው ብለሽ ከመታገልሽ በፊት መርዞ እንቁርቴ ያ የእናትና አባት የሀገር ምት ወለጋ ላይ ሀያ ሰባት ሬሳ ተዘርሮልሻል። ኦኬ ሸዋ ላይ በየቀኑ ኦሮሞ እየተገደለ ነው ተዘርሮልሻል። ይልቁኑ ይጅና ያንን ሬሳ አንሺ ድምፁኛቸው ስለ ወሸላ ስለ ባለሀብት ቁላ ስለ ባለሀብት ባንክ ከሚጨንቅሽ ከሚጨንቅሽ መጣሁበት የምትዩ የነ ኃይሌ ፊዳ ይሄ የዛሬ አምሳ ዓመት የሆነ አንድ በታሪኩ አንድ የሆነ ጀግና አለ። ኃይሌ ፊዳ በታሪክ በወለጋ ታሪክ እንበለው እሱን እየለጠፍሽ እና ለማየዋቱ ምስል ምናምን እየለጠፍሽ አፍሽን ከምትከፍቼ እንደ ኃይሌ ፊዳ ጀግና ፍጠሪ፣ ጀግና ሁኚ። አንችም ያንችም ዘመዶች ወለጋዎች የምትባሉ ማለት ነው ወለጋዎች ዝም ብለ ወለጋ የተማረ ነው፣ ወለጋ የሰለጠነ ነው። አሳፋሪው እንደሆነ ታውቃላችሁ። ያልተማረ ህዝብ ቢገዛ ይሻላል፣ ተምሮ ከሚገዛ ተምረን ከምንገዛ፣ ተምረን ያልተማረን ሆነ እንደባሪያ ከምንሆን ያልተማረው ይገዛ። ፎቶ እየለጠፉ ከሃምሳ ዓመት በፊት በነበረ ታጋይ ከመቀራራት ያ አዲስ አናጋን ከመለጠፍ ቤትን እኔ ጠጠጠጠጠ ብሎ የህዝብን ጆሮ ከመድፈን ሆኖ መገኘት ጀግና ሆኖ መገኘት የህዝብን ደም ስቶፕ ማቆ ማስቆ ያኔ ጀግና ናችሁ፣ ያኔ ጀግና ናችሁ።